ይሄን አልጋ ተደግፈ ማለት ነው። ይሄ አልጋ የማን ነው ቢባል ማወቅ ትችላለች። ይሄ ሳም ነው አይደለም የሚለውን ማን? እንዴት? እኔ እኮ ደሴ ነኝ አለሁት እኮ ከእሷ ጋር ከእሷ ጋር ሳይሆን ብቻ ደሴ ነኝ ማለት ከፈለግክ ተቀበለው፣ ከፈለግክ ስደበኝ፣ ከፈለግክ የፈለግከውን በለኝ። ሚመሳማሽ እንደምስልለቲክቶክ ብለ ማይሆን ነገር ውስጥ እየገባ ነው ሚመስልሽ እኮ ነው አይደለም እኮ ነገርኩ። እኔ በበኩሌ ቁም ነገር ማለት በጣም ማውራት ብዙ ጥያቄ አለው። ስለ ሆኔት ሰላምአለይኩም ወራሕመትላ እንዴት ናቸው ወደ ቤተሰቦች? ከሰሞኑ ኢሳም በሰራው ቪዲዮ ምክንያትና በተደረገለት ኢንተርቪው ቃለ ምልልስ ምክንያት እንግዲህ በጣም ነገሮች እየሰፉ እየገነኑ አጀንዳ ሆኗል ማለት ነው። እስካሁን ድረስ ያልተቋጨለት አጀንዳ ሆኗል ማለት ነው። እንግዲህ የኢሳም ነገር እንዴ! ኢሳም ግን እንደዚህ ታወራለህ እንዴ? እንደዚህ ታወራለህ የምርኔ? እንደዛ አልጠበቅኩም እኔ። ኢሳም በቃ ዝምተኛ ነበር የሚመስለኝ ምናምን ነገር እንደዚህ ነገሮችን ለማስረዳት ነገሮች ሰው እንዲረዳ ብሎ ምናምን እንደዚህ ብዙ የሚያወራ ሰው አይመስለኝም ነበርና አሁን ግን ኤክራም ጸጥ ብላለች። ምንም ተወራ ምንም ተፈጠረ ጸጥ ጸጥ ረጭ ብላለች። አለች እኮ ሚዲያው ላይ ትሰማለች ታያለች፣ ግን ምንም መልስ አትሰጥም። ኢሳም ደግሞ በተቃራኒው በቃ ለሚጠየቀውም ለሆነውም ላልሆነው መልስ ይሰጣል። የሚሰጠው መልስ ደግሞ የሚጋጭ የሚናገረው ነገር በነገራችን ላይ ምንም ሊገባኝ አልቻለም። በአንድ ራስ ሁለት ምላስ ነው እየሆነብኝ ያለው ማለት የሚናገራቸው ነገሮች ለራሱ የሚጋጩ ነገሮች ናቸው። አሁን መጀመሪያ አካባቢ ምንድን ነው ወደ ዩቱብ ሲመጡ ምንድን ነበር ሲናገር የነበረው ለምን ይህን ያክል ጊዜ ጠፋችሁ ተብሎ ሲጠየቀው እኔ ታመሜ ነበር። ታመሜ ነበርና በህመሜ ምክንያት ነው ያልሰራነው እሷም በኔ ምክንያት መስራት አልቻለችም ብሎ ሲናገር፣ እንደ ይህን ያክል መከባበር፣ ይህን ያክል መዋደድ ምናምን መሻላ ብለን በጣም አድንቀናቸው ነበር። ከዛ በኋላም ያው ኤግሮ ኢንተ ማን ነው ይቅርታ፣ ቲክታክ ለቪዲዮ ፖስት አድርጋለች ማለት እሱን ስጠይቅ ኬክ እየቆረሰችለት እንኳን ተሻለክ ምናምን ብላ ቪዲዮ ሰርታለች። ያ ያ ነገር አለና ከዛ በኋላ ከአመት በኋላ እንግዲህ ያን ቪዲዮ ፖስት አድርጎ ታምሜ ማንም ጠያቂ አልነበረኝም፣ ብዙ ሰው ታዝብ ያለው ከጎን የነበሩ እንዳለርቀውኛ አይነት ነገሮችን ሲናገር፣ ግን እንዲህ ለምን ኤክሮስ ጓደኞች የምን ብዙ ጥያቄ ይፈጥራል። ከምንም በላይ ደግሞ የቅርብ ጓደኛው ኤክራም ስለሆነች ትወቀሳለች። እሷ እስካሁን ድረስ መልስ አልሰጠችም። ግን በራሱ የሚናገራቸው ነገሮች መልስ አላቸው ወይም ደግሞ ይጋጫሉ። ማንም ሰው አልጠየቀኝም ለማለት አሁን ለምሳሌ ከኤቢኤስ ውጪ ላይ ያለው ኢንተርቪውን ማለት አላቅም፣ ስሙን አልያዝኩትም። እዛ ጋር ምንድን ነበር ሲናገር በቻለችው አቅም ሞክራለች፣ ሆስፒታል ድረስ እሷ ይዛው እንደሄደች ምናምን ሲናገር ነበረ። ግን ምንድነው እዚህ ጋር ችግሩ፣ አላስታመመችኝም። የጠበቀውን ያክል ላታስታመው ትችላለች። እሺ በዚህ እንመን። ግን እኔ የተረዳሁት ነገር ከምግብ አንፃር መሰለኝ፣ ከምግብ አንፃር በቃ የሚፈልገው ወደሞ ለቁስሉ፣ ለህመሙ አስፈላጊ የሆነ ቡላ ክትፎ አይነት ነገሮችን አላዘጋጀችም አይነት ነገር ነው። እንግዲህ ለመናገርም ለማስረዳትም ሲሞክር የነበረ ያው በጠመዝማዛ ነው። ኢሳም ሲያወራ እንደዚህ ፊትለፊት አይናገርም በነገራችን ላይና እንግዲህ እንደዛ ከሆነ ሰው ያላደገበትን ያልኖረበትን ነገር ሊያውቅ አይችልም። እንደ ወለየ ናት። ወለዮች ደግሞ አናቅም ክትፎ ቡላ ምናምን የሚባል የጉራጌ ምግብ ላታክ ትችላለች። ሌላ ሌላ ነገሮችን እየሰራች አቀረበች። ከምንም በላይ ከምንም በላይ ሰው ባልኖራችሁ ሰዓት አንድ ቀን እንኳን መቶ ከጠየቃችሁት ያ ሰው ትልቅ ሰው ነው ስሬስ ማለት ነው ቢያስታምም ሁልጊዜ ቢጠይቃቸው ደግሞ ለራሱ ነው አጅሩ ማለት እዚህ ጋር ምንም ተወቃሽ ነ ካለፈ ደግሞ አለፈ ወንድ ልጅ እኮ እንደዚህ ብዙ አይወራም እንደ ኤክራም ጸጥ ረጭ ብላ እንደ አንተ ብዙ ታወራለህ ለምን ቪዲዮ ላይ ሳያት ደንግጫለሁ፣ ወላሂ በጣም ምታ ማሻላ ታምራለች። መልኳን ሳየው ከዚህ በፊት ደግሞ ቲክቶክ ላይ አልተለመደችም ገባ ወላሂ። እኔ ገና የመጀመሪያ ቪዲዮ የለቀቃችሁትን ሳይ ደንግጫለሁ፣ መልኳን ሳየው። ለመጀመሪያ ጊዜ ናዲን ከኢሳም ጋር ሳያት በጣም ደንግጫለሁ በውበቷ በጣም ቆንጆ ናት። አላለች ምች ቆንጆ የሆነች ልሶስና ማለት ነው ሰራ ስኩ ቆንጆ ናት ማሻላ፣ ተባረካላ እና ደግሞ አንድ አይነት እኩል ናችሁ። እድሜያችሁን አላለም አስራ ዘጠኝ ሀያ ናችሁ፣ እኩያትሽ ናት አለ አለ ነው። ኢሳም ነው ያለውን ያደለውኝም ና እንግዲህ ያላዋለድኩም አላውቅም። በነገራችን ላይ ናዲም በጣም ብዙ ሰው ነው ውበቷን የሚያደንቅላት ክታት በጣም በጣም ብዙ ሰው። በነገራችን ላይ ናዲ ቆንጆ ናት፣ ልቅም ያለች ቆንጆ ናት በውበቷ ማለት ነው። ቆንጆና ብቻ ሳይሆን በነገራችን ላይ ናዲ መልካምነትም አላት፣ መልካም ልጅ ናት። ይህ መልካምነት አላት። ምናልባት ብዙዎቻቸው አሁን ከኢሳም ጋር ስለሆነች ምናምን ሀረካቷ ምናምን ሊደብራቸው ይችላል። የሚደብረኝ ነገር ነው በነገራችን ላይ የምትላለጠው ነገር፣ ጸጉሯ ላይ የምቆልለው ነገር፣ የምትገላለጠው ነገር በቃ ከሴት የወጣ ለራሱ ሀረካት። ባለፈው እያየሁባት ነበር። እና ያ ያ ነገራው በጣም የሚደብረኝና የሚያስጠላኝ ነገር ነው እንጂ ከናዲ በውበትም ቆንጆ ናት። እንደ ቆንጅናዋ፣ እንደ ውበታምነቷ ስትር ብትል እንደ ኤክሮ ማለት ነው ምን ያክል በተወደደች ነበረ የምር። እና ደግሞ ከምንም በላይ ኢሳም ማለት ነው አሁን የጠቀምካት ማለት የጠቀምካት ሊመስላት ይችላል ልጅቷ ገና አስራ ዘጠኝ ሀያ ከሆነች በጣም በሳል አይደለችም። ገብተዋለ። ስለዚህ አንተ ደግሞ በሳል ልጅ ነክ የምትወዳት ከሆነ የእውነት የምታከብራት ከሆነ እንደዚህ እያንቀላፋች አታምጣት። ያምር ማለት በጣም የሚደብር መስጠለ ቪዲዮ ቢኖር ይሄ እያንቀላፋች የምታመጣት ነገ ምንድን ነው የምንማረው? ይሄ አሁን ምን ያመለክታል? በጣም ነው የምታሰድባት እኮ ይቺ ልጅ እኮ ሴት ልጅ ናት። ለነገጧት እኮ ህይወት ላይፍ አላት። ገብተዋለ። እና የሚያስጠላ ቪዲዮ ታሪክ እንዲቀመጥ አታድርገው። በእርግጥ ሴት ልጅ ራሷን ካላስከበረች ማንም አያከብራትም። የራሷ ጥፋት የራሷ ጉድለት ሊሆን ይችላል፣ ግን ቢሆንም አስተውል። በቃ ያስጠላል። ያንቀላፋችሁ የትም ቦታ ስትሄድ ስታንቀላፋ በቃ አገኘችበት እንደምታንቀላፋ አይነት ነገር ምናምን ለቪዲዮ ተብሎ ሊሆን ይችላል፣ እንደዚያ ያንቀላፋችሁ ቫይራል እንዲወጣል እንዲታይል፣ ግን እሷ ጋር ሆነ ሌላ ብትሰራ ይታይላል። ልጅቷ ቆንጆ ስለሆነ ችያዩላል። ግን ደግሞ ይሄ እያንቀለፋችው የምታመጣው ነገር በጣም ያስጠላልና፣ ደሴ ደግሞ የሄድከው ለምንድን ነው? ሽምግልና ልትሌክ ነው ወይስ ምንድን ነው? አልገባኝም። ውስጥ ተከትሎ ሄዷል። ማንኛውም የመቼክ እሱ ስናገር ማለት ነው። አንድ አልተመቼ ባህሪዋ ምንድን ነው? መጀመሪያ አካባቢ ከሂሳም ጋር ይታወቃሉ። እና ቪዲዮ አብረን እንስራ አይነት ነገር ተባብለው ነበር መሰለኝ። እንደጠፋች ተነግሯል። እዛው ፊት ለፊት ተነግሯል። እሷም ዝም ነው ያለችው። ምክንያቱም ያው ሂሳም ልክ ነው ማለት ነው። አሁን መተሽ አብረን እንስራ የምትይው እና ከዛ ማለት በቃ እሱ ዱርዬ አይነት ነገር ምናምን እንደሆነ አድርገሽ የምታወሪው አልተመቸኝም። ምክንያቱም መጀመሪያ አካባቢ ዱርዬነቱን ካመንሽበትን አብረሽ ካልሰራሽ አሁን መተሽ ደግሞ እንስራ ብለሽ በፊት እንስራ ብሎ ብናመያሽ የምታወሪው ነገር ደስ አይልም። ይሄ ማለት ያው አንዳንድ ጊዜ ሰው ሲዞርባችሁ አጀንዳ አይጠፋም እያመረ ማለት ነው። እና የሚዳ ሰው ስትሆኑ እንደዚህ አይነት ነገሮች ይፈጠራሉ። ይህንን ነገር ባታደርጊ ደስ ይላል ማለት ነው። እንም ቆንጆ ነሽ ታይከብረሽ ኖር። በቃ ቤተሰብ እኔ ከስ ካንተ ጋር ብሰራ ቤተሰብ እንደዚህ ብቻ አይፈቅድልኝም፣ የማይፈቅድልኝም ወይ ጥሩ ቤተሰብ ስላለሽ ነው፣ ተገላልጠሽ የመጣሽው። እማዬ እንደው እንደው ተዋነት ተዛዘብ